ምን አለ መሰለሽ እናቴ፣ እኔ አሁን አላፍርበትም። ምን አላፍርበትም እሷን አፈቀርኩ ማለት አሳፍረኝ? ፍቅሬንም ባትቀበል እሷን ማፍቀሬን አላቆምም። ግን ደግሞ ለካ ፍቅር ቢመችም ባይመችም፣ ደስ ቢልሽም ባይልሽም፣ ሁሌ ሰው ስሜት አንድ ነው የሚሆነው። አሁን እኔ እሷ አልተቀበለችኝም ብዬ ምንምለው ነገር የለም ኦረዲ ፍቅሬ ምንም አልቀነሰም። በቃ እንደውም ፋዘር ምን አለኝ፣ በቃ እውነት የምታፈቅራት ከሆነ የእሷን ፍላጎት አሟላለሁ። እኔ አሁን ከእሷ የምፈልገው ምንድን ነው? ፍላጎት ምን አብረን እናሳካ። ምክንያቱም እሱ ከሆነ የያዛት ደግሞ፣ ካሁንም ደግሞ ችግር የለም እኔ እሷን እያፈቀርኩ መኖር ስላለ እግዚአብሔር እስከፋ ማለት ያንስባታል ትንሱ ከዚህ በላይ ይገባታል። ግን አንዳንዴ ያው መሸነፍ ጥሩ ነው። ለፍቅር መሸነፍ ደግሞ ሽንፈት አይደለም ብዬ አስባለሁ። ብዙዎች ለፍቅር ተሸንፈው ዋጋ ከፍለውበት ያዩ ሰዎች አሉና ማፍቀር መታደል ነው። ለፍቅር መሸነፍ ደግሞ ሽንፈት አይደለም ማሸነፍ ነው።

ከቅፍ ገብተሽ ሞቆኛል ሞቆኛል በእኔ ሳታሽ ደሞ ይበርደኛል ያላንቻልቻልኩ ምን ይሻለኛል? ጥላቻ ይሉት ወይንስ ፍራቻ ፍራቻ ፍራቻ ቸገረኝ ኔስ ሚስትሩን መፍቻ። ሰላም ሰላም፣ የቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ እግዚአብሔር ይመስገን ሰላም ነን፣ ሁላችንም ሰላምን። እናንተ ጋስ ጊዜው ሰዓቱ እንዴት ነው? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን እኛ ሰላም ነን። ዛሬ እንግዲህ ወደ እናንተ ተመልሽ መጥቻለው። ያው ክላሴን ወዷለው ያለውበትንና እዛውን ማሳለፍ ነገሮችን ማሰብ ከእናቴ ጋር እያወራው ነበረ። እናቴን ብቻ ብዙ ነገር ጣም ማለት አሁን ያለሁበት ነገር በቃ ቤተሰቦች፣ በጣም ከበድ ያለ ነገር ውስጥ ነው ያለሁት። ግራ የሚያጋባ ስሜት ተሰምታችሁ ያውቃል ብዬ አስባለሁ፣ እና ትረዱኝ ያላችሁ ብዬ አስባለሁ። ምክንያቱም እኔ ብቻ አደለም ሁሉም ሰው በየቤቱ የሚፈተንበት ፈተና አለው እና ያው እኔም የተፈተንት ነው። ያው ትንሽ ከበድ ይላል። ቤተሰቦች አትፍረዱብኝ ማለት ያው ኮሜንት ገብች አነባለው እና ላይክ። አንዳንዱ ሰው ሄት ስፒች ነው የሚናገረው ምናምን እና ያው ሴት ናችሁ በአብዛኛው ኦዲንሶች ሴቶች ናችሁ እና ትረዱን ያላችሁ ብዬ አስባለው። እኔ ካላዛር ጋር ያሉንኩበት ምክንያት መጥፎ ሰው ስለሆነ ክፉ ስለሆነ ለሴት ልጅ ክረር የሌለው ስለሆነ አይደለም። እሱ በጣም ሰው አክባሪ ነው፣ በጣም ታዛዥ ነው። ቤተሰቦቹን የሚወዱ ወንድ ደግሞ ቤተሰብ መመስረት ይችላል ብዬ አስባለሁ። ምክንያቱም የወጣበት ቤት እናቱ በጣም ፍቅር የሆነች አባቱ በጣም ፍቅር የሆነ ወንድሞቹ እህቱ በጣም ደስ የሚሉ ሰዎች ናቸው። እና እኔም እኮ ደስ ይለኛል። ግን ያው በደንብ አስረድቻችኋለሁ። እኔ ከእንግዲህም ማስረዳት ይደክመኛል። እውነት ደክሞኛል፣ ማስረዳት እና በቃ የራሴ ነገር በቃ እዚህ ውስጥ የማልገባበት ነገር ስላለኝ ነው እንጂ እኔ እሱ የማይሆን ሰው ሆኑ ማይጠቅም ሰው ሆኑ በህይወቴ አይደለም ሊጠቅመኝ ይችላል። እንደገና ደግሞ ሰውን ልጅ እንደዚህ አይታችሁ ሁለት ቀን ሶስት ቀን ወርም ቆይታችሁ እኮ የሰው ማንነት ላታውቁ ትችላላችሁ። ግን እኔ ከማንነቱ ጋር ስለተያያዘ አይደለም፣ በቃ ፍላጎት ስለሌለኝ ሌላ ምንም ነገር አይደለም። ፍላጎት የለኝም አሁን ላይ። ለምን ስቅሽ ያው ማሚ ብዙ ጊዜ ተናግሯለሁ፣ እኮ በቃ እኔ መማር አለብኝ፣ ማስተካከል አለብኝ። እኔ ብቻዬን አይደለም እንትን እምለው በጣም ወዳት እናት አለችኝ። ለእናቴ ነው የምኖረው እና አንደኛ ቤተሰብ ምን ቤተሰብ ማለት ኮሜንት ላይ አይቼ ቤተሰብ ምን አገባው ባንቺ ህይወት? ምናምን ብቻሽን አልነበርሽም? ብቻ ነበር ቆይ እኔና እናቴ ነበረን ማንም ያገዘን ሰው የለም። ያ ስላከበርኩት ነው። አጎቴ ደግሞ መጥቻለሁ፣ ከአጎቴ ርቅ ያለው ያው ሰው ማክበር ስላለብኝ ሰው የሚለኝን ነገር መስማት አለብኝ ብዬ ነው። ምክንያቱም አጎቴ ነው፣ ምንም ቢሆን ስጋዬ ነው። እንደገና ደግሞ ቤተሰብ ምን አገባው ባንቺ ህይወት? ነገር የሆነ ነገር ቢፈጠር ዞሮ ዞሮ የምገባው ቤተሰቦቼ ጋር አለ እና፣ ከእናቴ ጋር አብሶ። እኔ ሌላ ነገር ሳይሆን ከእናቴ ጋር ተማክሬ የእናቴን ፈቃድ አውቄ ነው። ምንም ነገር እኔ ስለወደድኩት አይደለም። ነገ እናቴ ላይ ነው እናቴ እጅ ላይ ነው የምወድቀው። የሆነ ነገር ቢፈጠር የሆነ ነገር ቢሆን ከቤተሰብ ውጭ የት መሄጃ አለኝ? አዎ እኔ ለእኔ ቤተሰብ እናቴ ናት። ምክንያቱም ያው ኢንተርቪው ላይም አውርታለች ምናምን። አዎ ማንም የለኝም ሁ ግን ያው አንዳንዴ ከጎናችሁ ሰዎች አንዳንዴ አይጠፉም። እና ችግር አለው ብዬ አላስብም። እና ማሚዬ ከእሱ ጋር የማልሆንበት ምክንያት በቃ ብዙ ጊዜ አውርቻለን። በቃ እናቴ ፍቃድ መጠየቅ እፈልጋለው አንደኛ ደረጃ። ሁለተኛ ያው ታውቁታላችሁላችሁ ላችሁ አላማዊን ማሳካት አለብኝ የሆነ ነገር ሳሊስ የሆነ ነገር መጀመር አለብኝ ብዬ ስላሰብኩኝ ነው። አይታወቅም፣ እኔ እንጃ። ሁሉም ነገር ጊዜ ይፈተዋል። በቃ ብዙ ጊዜ አውርቼዋለው። ሁሉም ነገር ጊዜ ይፈተዋል። ለጊዜ ብንተውለት ደስ ይለኝ። ይቅርታ ድምፄ በጣም ይሸከራለ አለ ህይወት ከባድ ናት ታውቂያለሽ። እኔ ደግሞ ያለሁበትን ነገር ታውቂያለሽ። እና በቃ ነገሮችን ማስተካከል ነው የምንፈልገው። ያው አላዛርኩ ሁላችንም እናውቀው እኮ መልካም ሰው ነው። ግን ሰው ሲቀረ ምናልባት ባህሪው ሊቀየር ይችላል ምናምን። ግን እሱ አይደለም ዋናው እሹ እሱ አይደለም ዋናው እሹ። አንደኛ የወላጅ እናት መፍቀድ አለባት ምክንያቱም የሆነ ነገር ቢሆን ዞሮ ዞሮ እሷ ጋር እሷችን ላይ ነው እና ካሳለፍኩት አንጻር በቃ ፈራ ነው ማለት እንደዛ ዓይነት ነገር ለማዛ ይሁልሽ ልጅ እኛም ይሄን ነገር በዚህ መንገድ አልፈናል፣ ብዙ ነገር አይተናል፣ ብዙ ነገር አልፈናል። ይሄ ደግሞ አናዛር ንሳስበው ጥሩ ልጅ ይመስለኛል ለጊዜው። አዎ ማንኛችንም እንፈራለን። ደሞ ይሄ ፍቅር ደግሞ ከሁላችንም በቃ አለ ይህ መንገድ አልፈናል ሁላችንም ብዙ ነገር እና ስቲ ቀስ ብለሽ ወስደሽ ይህን ጉዳይ ብታስቢበት ሁለታችሁ ቁጭ ብላችሁ ብትነጋገሩበት ነው ብዬ ነው የማስበው። እና እኔ እንደሚመስለኝ ስራችሁንም ከምታበላችሁ ከምታጡ እና ተነጋግራችሁ ነገርን መፍታት አለባችሁ። ነገር አላዛርም ምን አንቺ ክፍ ነው ብዬ አላስብም። እስካሁን ጥሩ ልጅ ነው። እስቲ ያው ፍቅር ከጊዜ ጋርም ሊመጣ ይችላል። ሆኒሚ አንደኛ ቸኩለብኝ በደንብ ሳላቀው የምር ብቻ ነገሮችን ቸኩዬ መግባት አልፈልግም። ነገ ወላጆቼ ላይ ነው የምወርቀው እና እናቴ ላይ ነው የምወርቀው። ነገሮችን ቸኩዬ የመጀመር ስለ አልፈልግ ነው ብዙ ጊዜ አርቸዋል። ኦኬ ነገሮችን ቸኩለሽ ያለመጀመርሽ ጥሩ ነው። ረጋ ብሎ ማሰብም ጥሩ ነው። የቸኮለች አፍስሳ አለቀመች እንደሚባለው እንዳይሆን ይሄ ነገር በጣም አሪፍ ነው። ማሰብሽ፣ ሁሉም ነገር ጥሩ ነው ግን ያው እኔ አንድ ነገር የምለው ስራችሁስ፣ እዚ ጋ ቤተሰብስ፣ እናትሽ እዛ ጋ እየተሳቀቁ ነው። የእሱ እናት እዛ ጋ እየተሳቀቀች ነው፣ እዛ ታለቅሳለች። እናትሽ እኔ ጋ እየደወሉ ነው፣ የእሱም እናት እኔ ጋ እየደወሉ ነው። አንቺን ጉዳይ ፍቺ አሳቺው ያሁን፣ እኔ ነገሩን ያመጣሁትና ያገናኘኋቸው እኔ ነኝ እዚህ ጋር አይደለ? ግን አዎ፣ ግን ስራ ደሞ መበላሸት፣ ቤተሰብም የእናንተ ቤተሰቦችም እንዳይሳቀቁ በቃ እንዳያስሉ፣ ብዙ ሰዎች እየጻፉ ናቸው። አንቺ ምን ነው ማስታረቃቃትሽ? ወይ ለምን ዝም አልሽ? እናት አይደለሽም ወይ አንቺ አይደለሽም ወይ ያገናኘሽው እያሉኝ ነው። እና እስቲ ዛሬ እኔ አላዛርንም እጠራዋለሁ ነገ ጠዋት አውርቻለሁ በስልክ በቃ አንቺም ስተነጋገሩ በመነጋገር ብዙ ነገር በመራራቅ ሰው ተቀራርባችሁ የምታወሩት ወሬ መፍትሄ ይኖረዋል እማሚ እሱን አሁን ራሱ ባል አንቺ እኔ ስላልሽ ነው ያው አሁን ያለ ነው እማሚ ያረፈችበት ሆቴል ውስጥ ነው እና ነይ ስትለኝ በጠዋት መጣው ምንሆናለች ሆናለች ብዬ እና ደጋግሞ ማታም ስደውጉ ነበረ፣ ግን አሞኝ ስለነበር ለማንም ስልክ አላነሳም። በዚ አጋጣሚ ስልክ አላነሳውላችሁም፣ ብዙ ቤተሰቦች ተጨንቃችሁ ስደውሉ ነበረ። በጣም ቅርታ። ማለት ምን ጊዜ እንደማስረዳችሁ ግራ ስለገባኝ ነው። አትስረዱብኝ የባካችሁ። የተፈጠረው ነገር ትንሽ ከበድ ስለሚ ይቅርሳ በጣም እውነት ማ በጣም ብዙ ሰዎች ይደውላሉ፣ አንቺ ጋር እኔ ጋም ሲደውላሉ አነሳላቸኋለ ለሁላችሁ እመነሳለሁኝ ግን መመልሰው ነገር ሲኖር ነው። አሁን ምን ብዬ መመለስ እንዳለብኝ ግራ ስለገባኝ ነው። በጣም ቅርታ ቤተሰቦች። እና አላዛርን ከጠራሽ አላዛርን ከጠራሹ ማሚ፣ እኔ እንጃ ባላገኙ ደስ ይለኛል። የባሰ እኔ እሱን መግባት አልፈልግም። አይደለም እንደዚህ አይደለም እንደዚህ አይደለም። ይኸውልሽ አንቺም ስሚ እሱም ይሰማል። ጠርቼዋለሁ። እስቲ ተያዩና ባይን ባይን ተያይታችሁ ተነጋገር። እስኪ በመነጋገር የሚሆን በቃ ወደ ስራችሁም እንድትመለሱ። በቃ አይ በዚህ ጉዳይ ጠርቼዋል። በዚህ ጉዳይ ሆንም በቃ ወንድምነቱን፣ ጓደኝነቱን እፈልጋለሁ። በዚህ ነው። ብቻ ነችም ከሆነ ከሱ ጋር ተነጋገሩ ከሱ ጋር ይሄን ነገር ግን ብዙ ብዙ ሰው ተጨምቋል። እኔም መንገደኛ ነኝ። ይህን ነገር ሳልፈታ እንዴት ነው የሚለው። እዛ ስጅ ሰላም አለው አገናኝታችሁ እኔም ልቤ ይረፍ በቃ ለምን በብዙ መንገድ ውስጥ ነው እንትን እያለ ያለው እና እባክሽን ልጄ እስኪ ቆም ብለሽ አስቢ። አስተውይ እሺ። አዎ ነገሮች እሱ ዛሬ ስለጠየቀሽ ይሆናል ለይ ዛሬ እንዳትጠብቂ፣ እሱም ዛሬ ቶሎ በቶሎ ይሆንልኛል ብሎ እንዳይጠብቅ ነገሮች እንዳሰቡታ እና ስ አላዛር እስከሚመጣ እንግዲህ እንጠብቃለን። ቤተሰብ አሁን እሱ ሲመጣ አንቺ ፀጉርሽንም ተሰርተሻል፣ ኔልጅ ቆንጆ ደግሞ ሆነሻል እና እሱ አያቅሽም አንቺ ፊትሽን አዙረሽ

ሲናለን እንግዲህ የሚሆነውን እሱንም ጠይቀዋለሁ። እኔም በጣም ሀሳብ ውስጥ ገባሁ። ያው ሚጃም ስለደረሰ እንደውም ቀን ጨምሬ ነው በበዚህ ጉዳይ ብዬ እስቲ አንድ ነገር አደርጋለሁ ብዬ አስባለሁ። ካላዛርን ደግሞ ጠይቄ እንጠብቀው። እንግዲህ ቤተሰቦች አላዛር ቆየ። ትንሽ ቦታውን ጠፍቶበት ይሁን ወደ ምናልባት መኪና መንገዱ ተዘግቶ ይሆናል። ትንሽ ጊዜ ይጠበቃል። ቆየ፣ ቤተሰብ ብዙ አስጠበቀኝ። እንግዲህ ግዴታ ለቁም ነገር ስለሆነ መጠበቅ ስላለብኝ ነው የጠበቅኩ ያለሁት። ማሚወይ፣ በስመ አብ። አንተ እኔ ቆየ፣ ምን ነው እንዴት ነህ? ዳና ተባለው። ምን ሆነህ ቆየህ? እ ያው ጉድ ጉድ እዚህ ማለ አልተውክም እንዴ ስራ አልተውክም? ይቅርታ እንግዲህ፣ ካሜራ ችግር የለም። ካሜራ ነው የጠረፉ። ደህና ነኝ። ማሚኮ ስለመጣች ከሐዋሳ ለዛ ብዬ ነው። እሷን እንትን እያልኩ ነበረ። እሷም ተጨነቀች፣ እውነት በጣም ሮምሽ አሁንም እዚህ ነው ያለሽው? አሁን ሮሜ እዚህ ነው ሲልማ አለቃትም። እዚ ያላለኝ በጣም ደስ ይላል። እንክብካቤያቸው በጣም ደስ ይላል። እውነት ኢትዮጵያ በጣም ተቀየረ። በጣም ፈዋ ነው ሁሉ ነገር በጣም ደስ ይላል። እንዴት ታዲያ እሺ፣ ማዘርስ እንዴት ናት? እናትህ እንዴት ናት? ደህና ናት እሷ ያው ይገባኛል። የመጣችሁ ጉዳይ ምናልባት ይሄ እናንተ ጉዳይ ነው። ሁሉንም አጨናንቋል። እሷም ተጨነቀች። እውነት ይህ ነገር እንግዲህ ዛሬ መፍታት አለብን። በምን አድርጎ በምን ተደርጎ እንዴት ተደርጎ? ያው በንግግር እንፈታለን። ጊዜ ይፈልጋል እንጂ ይፈታል። የማይፈታ ነገር የለም። መቼ እሷ ማውራት ራሱ ነው ስተፈልገኝ። አው እሷም እኮ ጠልታ አይደለም። ግን ትንሱ ጠልታ አይደለም እውነት እሷ ያው ሁኔታዎች ነገር ነው የያዛት እና ትንሽ የምሰራው ነገር ትምህርቴን የአላፊነቱ ብዙ ነገር ስላለባት ነው እንጂ ጠልታ አደለም። እና ይስተካከላል። ይገባኛል ኮ ግን ምና ለመሰለች አንዳንዴ እግዚአብሔር ሲፈቅድና ሰው ደግሞ ሲገፋ ጥሩ አደለም። ከብዙ ነገሮች አንጻር ነገሮች እንዳሰብነው ባሄድም ደግሞ ተግባብተናል። በጊዜያችን ተግባብተን ነበር፣ በጊዜው ተላምደን ነበር እና ያንን ነገር ለማስቀጠል ነው። ይሄ አብሮ መሆን መደጋገፍ ሲያድግ ደግሞ ነገር ብዙ ነገር ይፈጠራል። ከፍቅር ወደ ትዳር ከዛ ቤተሰብ ወደ መሆን ምን እያለ ያደገ ይሄዳል ብለን ብዬ በማሰብ ነው እንደኔ እና ብዙ ሰዎችም እሷም በቃ ብቻ ላይ እኔ እንደ ቸኮል ቁማን አንዳንዴ፣ መቸኮል ወይ ዋጋ ያስከፍላል ወይ ደግሞ ጥሩ ነገር ያስገኛል። ግን ደግሞ በህይወት ደግሞ መዘግየት በጣም መጥፎ ነገር ነው። ዘግይተሽ ብዙ ነገሮችን ታጫለሽ። ስለዚህ መሆን ባለበት ሰዓት ውስጤ ይሆናል ብዬ ባሰብኩበት ሰዓት ለማድረግ አስብ ያለው ወስኝ ያለው ግን ደግሞ ያንን ነገር እኔ እንዳሰብኩ ሳይሆን እግዚአብሔር እንዳሰበው ነው እና አልተሳካም። ይሁን እንግዲህ ያላዛሬ መቸኮሪያዊ ፍቅር እኮ እንትን አይልም መቼ እንደሚመጣ መቼ እንደሚይዝ አታውቀውም። ደግሞም ቸኩለም ሲሆን በቃ በውስጥ ያለውን ነገር ነው እና አላዛን ሁሉም ነገር ይስተካከላል፣ ሁሉም ነገር ይሆናል። እሷንም አናግሬያታለሁ፣ እሺ ነግሬያታለሁ ሁሉንም ነገር ያው ጊዜን የፈለገችው። አሁንም ከእናንተ የምፈልገው ሁለታችሁን ማገናኝቼ እንደጀመርኩት ማገናኘቱን ይንን የጀመርኩት እንግዲህ ሳልጨርሰው አልሄድም ብዬ ይሄው ቀኔም እየተራዘመ ነው እና ጨርሼ ሄዳለሁ ብዬ አስባለሁ። ስንት ቀን ነው የቀረሽው? አሁን እስከ ሶስት አራት ቀን ቀረ። በዚህ ሰዓት ውስጥ መጨረስ አለብኝ። አራዝሜው ነው አራዝሜው ነው። እንዴት አድርጌልኝ ብዙ ቤተሰቦች፣ ለምን ደሞ አታስታርቂው አንቺ አይደለሽ የጀመርሽው ያገናኘሽው አንቺ አይደለሽ? ይህን ነገር ለምን አጥፈችው? እኔ ለአርፍ መጣው ስመጣ ደግሞ የነገር ተከስቶ ጠበቀኝ እና እረፍቴንም አላረፍኩም። ያው ምንም ማለት አይደለም። የእናንተ መስማማትና የእናንተ ነገር መሳካቱ ነው። ጊዜ ይፈጃል እንጂ ደግሞ ይሳካ ይሆናል። ልጄ ጋ አትጨናነቅ፣ እሺ? ሁሉም ነገር ይሆናል በጊዜው፣ የእግዚአብሔር እጅ ካለበት ይሆናል። አሁን እሷም በዛ ጋር ስለኮረፈች፣ አንተ ጋ ስለተጨናነክ አይደለም። እሺ፣ እግዚአብሔር በራሱ ያስተካክለዋል ነገሩ። ሁለታችሁ አንድ ትሆናላችሁ ካላ አለ ጊዜ ነው የሚጠበቅበት፣ እና እንደዛ ነው ላለው። እስኪ እሱንም የሆነ ነገር ብያታለሁ። ዛሬ የሆነ መልስ ተጠናለች ብዬ አስባለሁ። ያው ምን አለ መሰለሽ እናቴ፣ እኔ አሁን አላፍርበትም። ምን አላፍርበትም እሷን አፈቀርኩ ማለት አያሳፍረኝ። ፍቅሬንም ባትቀበል እሷን ማፍቀሬን አላቆምም። ገባሽ ማለት እኔ ያው ከዚህ ቀደም ወድጃ ቃለው ሰው። የሰው ልጅ ደግሞ ስትወጂ ነገሮች ሳይመቻቹ እንዲ ሲቀሩ ትታየዋለሽ። ግን ደግሞ ፍለካ ፍቅር ቢመችም ባይመችም ደስ ቢልሽም ባይልሽም ሁሌ ያንሱ ስሜትሽ አንድ ነው የሚሆነው ትንሽ አሁን ምንድን ነው ቁጭ ብለሽ አውሪ ምንም ከሱ ጋር የማወራው ነገር የለም በቃ ብዙ ጊዜ አውርቼ የውስጤን አስረድቻለሁ አልችልም ከዚህ በላይ አልችልም እኔ ምን እንደምመስል አልቻለሁ ተረድቻለሁ ልጆ ተረድቻለሁ እሱ ጋር ያለውን ስሜት ተረድቻለሁ አንቺ ጋር ያለውን ስሜት ተረድቻለሁ ነገር መናገር ስለከበደሽ ከጊዜ ጋር ነው ሁሉም ነገር የሚመጣው እኔ ምንም ነገር መናገር አልፈልግም ምንም ነገር ማድረግ አልፈልግም የተነጋገር ነው። ምን ያድርልን? እሱ እንዲረጋጋ ንገር። እሱ እንዲረጋጋ ንገር። እኔ እኮ በእናንተ ጊዜ ያለቀ። እባክሽን፣ በቃ ተረጅኝና እሱን አረጋጋ። ለእኔ ችግር ነው የምትፈልጊው? እንደዛ እንደማልፈልግ ታውቂያለሽ። በቃ ግን በቃ ማሚቅር፣ በቃ እየሰማሁት ነበረ ብዬሽ፣ እየሰማሁት ነበረ እኔ በቃ ምን ላርግሽ? ቆይ እሺ፣ ተነጋገሩ አንድ ላይ ሆኑ። ነው ማበደ ተነጋገሩ፣ አንቺ እና ሱቁ ሁላችሁ፣ ሶስተኛ ሰው ሳይኖር አሁን ጊዜ ሲፈጣጡ እናቴ አልፈቀደችም። በቃ ባጭሩ እናቴ አልፈቀደችም። የእናንተ ስምምነት ካለበት ብዙ ማውራት አልፈልግም። ቁጭ በይ።